በጣም አነጋጋሪ የሆነ አንድ ትልቅ ሰርግ ተካሂዷል። በዚህም ሰርግ ላይ ታዲያ ባለስልጣን ትላላችሁ፣ ባለሀብት ትላላችሁ፣ ከፍተኛ አመራሮች ብትሉ ጠቅላይ ሚኒስትሩ ሳይቀሩ የተገኙበት ትልቅ ሰርግ ነው። ይሄ ብቻ አይደለም፣ ከጎረቤት አገር ራሱ የኬንያው የቀድሞ ጠቅላይ ሚኒስትር ሁሩ ኬንያታ ሳይቀሩ የተገኙበት ሰርግ ነው። ይህም ሰርግ ታዲያ የዶክተር ወርቅነህ ገበየሁ ልጅ ሰርግ ነው። ይሄ ሰርግ በጣም በጣም የሚገርም ነው እንዳልኳችሁ በቃ በዚህ ቦታ ላይ ያልተገኘ አካል የለም እና ከተማው ተጨንቆ ነው የዋለው። በቃ የመኪናው አይነት የጥበቃው አይነት፣ ምክንያቱም ስንት ጀነራል ስንት ባለስልጣን ስንት ባለሀብት ነው ሰርጉ ላይ የተገኘው እና ጠበቃ ተዉት፣ ሌላ ታሪክ ውስጥ ነበር ነው ምላችሁ። ና ለማንኛውም ግን በጣም በጣም ደስ የሚል ሰርግ ነበረ። ሙሽሮቹም እንግዲህ ሁለቱም ካፒቴኖች ሲሆኑ ካፒቴን አማኑኤል ወርቅነህ ና ካፒቴን ማህሌት ተረፈ ይባላሉ። ለማንኛውም እስኪ ሰርጉ ምን ይመስል እንደነበር በተወሰነ መንገድ ልጋብዛችሁ። በነገራችን ላይ ሰርጉ ላይ ከዲጄ ባሻገር ኮንሰርት ነው የሚመስለው። ከአንጋፋ እስከ ወጣት አርቲስቶች ሁሉ ተገኝተውበታል። ከነዛ መካከል ታዲያ የአምባሰል ንግስቷ የምትባለው ማሪቱ ለገሰም በቦታው ላይ ተገኝታ ነበረ። በአጠቃላይ ሰርጉ አጃይብ የሚያስብል ነው። ካለ አይቀር እንደዚህ ነው መሰረግ የሚያስብል ሰርግ ነው የተመለከት ነው እንግዲህ ያው ቼም አሁን አንዳንድ ሰዎች የሚሰጡትን ኮሜንት አውቃለሁ። ብቻ ለማንኛውም ድሃው የሚያግባ ሀብታሙ የሚያግባ ሰርግ ለቤተሰብም ሆነ ለሁሉም ሰው የሚያስደስት ነገር ነውና ያለውም የሌለውም በሰርጉ ቀን ደስታው እጥፍ ድርብ ያደርግለት ነው የምለው። እኔ ሰርግን እንደ ደስታ ቀን ነው ማየው። አንዳንድ ሰዎች እንዲህ አይነት ትልልቅ ሰርጎችን ሲመለከቱ ስንት ድሀ ባለበት ስንቱ ጾሙን በሚያድርበት ሀገር ላይ ይሄን ሁሉ ወጪ አድርጎ ሰርግ መደገስ ለምን ያስፈልጋል ብለው የሚቃወሙ አሉ። እንደኔ እንደኔ ግን ይሄንን ተናጋሪዎቹ ራሳችሁ በነሱ ቦታ ላይ ብትሆኑ፣ ባለስልጣን ብትሆኑ፣ ባለሀብት ብትሆኑ ልጃችሁን በእንዲህ አይነት ሌቭል ነው የምትደግሱት። እንኳን እንደዚህ አይነት ባለሀብትና ባለስልጣን ይቅርና እንዲሁ የእኛ ቤተሰቦች ራሱ ለልጆቻቸው ሰርግ ሲደግሱ ትንሽ ሰርግ ነው በቃ ዘመድ አዝማዱን ብቻ ነው የምንጠራው ብለው ጀምረውት፣ በቃ አገር ምድሩ ጎረቤት፣ ትላላችሁ የክፍለ ሀገር ሰው ሳይቀር ሁሉ መጥቶ በትንሹ የተባለው ሰርግ ራሱ በቃ ከሌን ጠርቼ ከሌን ሳልጠራ በሚል በቃ ትልቅ ሰርግ ነው የሚሆነው። እና አንዳንድ ጊዜ ዝም ብለን ባንፈርድ ፈርድ መልካም ነው እላለሁ። ይሄ እንደኔ አስተያየት ነው። ስለዚህ ለሀብታሙም ለድሃውም ሰርግ የደስታ ቀን ነው እና ዘና ይበሉበት ይመቻቸው ነው የምለው። እንግዲህ ውለዱ ከበዱ ብያለው በእኔ በኩል። ሌሎቻችሁም እስኪ ሰርጉን አይታችሁ የምሰጡት ሀሳብ አስተያየት እመለከታለሁ ወደ ቪዲዮቹ እንሂድ ነው